እሺ ውድና የተከበራችሁ ተማሪዎች እንዴት ቆያችሁ? ሰው ዛሬ ጂኦግራፊ ፓርትቱን እናያለን። ባለፈው ከቻፕተር ዋን ይወጣሉ ብለን የምናስባቸው ኤክስፔክት የምናደርጋቸው ጥያቄዎች ሰርተናል። ሶ አሁን ቀጣይ ፓርት ነው የምንሰራው። ያው ቻፕተር ዋን እነዚህ ጥያቄዎች በቂ ናቸው ማለት አይደለም፣ ሰላሳ አርባ ጥያቄ እንጨምራለን። ነገር ግን ምናልባት ያላወቃችሁ ተማሪዎች ካላችሁ በዚሁ ቴሌግራም ላይ ናቹራልም ሶሻልም የሚወስዷቸው ኮርሶች አሉ። ማለትም ለሶሻሎች እንግሊሽ፣ ጂኦግራፊ እና ማት አልፎም የተወሰኑ ሂስትሪ ጥያቄዎችን እናዘጋጃለን። ሂስትሪም ከእያንዳንዱ ቻፕተር ሆኖ ማለት ነው። ሶ በዋናነት ልታገኘው የምትችሉት ጥያቄዎች እናንተ ቴሌግራም ላይ ነው። ሶ ለእናንተ አንድ ነገር ማለት እፈልጋለሁ። ለሶሻሎችም ለናቹራል ሶሻሎች ምናልባት ሂስትሪ ብዙ ጥያቄ ላንስራ እንችላለን። በዚህ በጂኦግራፊ በማትስና በእንግሊሽ መሰረት ማለትም ያናክል ዲፕሊ ጥያቄዎች ላንስራ እንችላለን። ግን ከእያንዳንዶች ቻፕተር ቢያንስ አርባ አምሳ ጥያቄዎች እናያለን። በዛው ላይ ደግሞ ማትሪክ ጥያቄዎችን ዘጠኝና አስር የኖት ካላችሁ ማትሪክ አስረኛ ክፍል ለዘጠኝና ለአስር ይዘጋጅ የነበረው ከዚህ በፊት በፌዴራል ደረጃ ይዘጋጅ የነበሩ ጥያቄዎችን ቢያንስ አራት አምስት ዓመት ጥያቄዎችን ሁሉንም እዛ ፒዲኤፍ ላይ አድርጊ መልሶቹ ዊዝ ከበቂ ማብራሪያ ጋር እዛ ላይ ይሰራላችኋለሁ። የተወሰኑት ደግሞ በቪዲዮ እንሰራለን። ሶ ለእናንተ ወሳኙ እንደውም ሪሜዲያ ላይ አብዛኛው ትኩረት የሚያደርገው ዘጠኝና አስረኛ ክፍል ላይ ስለሆነ ጥያቄዎቹ በዛ መሰራት ይወጣል። ምንም የሚለይ እንትን አይኖረውም። ስለዚህ የአራት የአምስት ዓመት ጥያቄዎችን ሀምሳም ይሁን መቶም ጥያቄዎችን እዛ ላይ አስቀምጥላቸዋለሁ ቴሌግራም ላይ ማለት ነው። ሶ ቴሌግራሙ የምትቀላቀሉት ለሶሻሎች ሀምሳ ብር ብቻ ነው። ለናቹራሎች መቶ ብር ነው እነሱ ወደ አምስት ኮርስ ነው የማስተምራቸው። ሶ ወደ ሰላሳ ምናምን ተማሪዎች ናቹራሎች ትላንትና ነው ያወቁት። ወደ ሰላሳ ምናምን ተማሪዎች ተመዝግበዋል። ሶሻሎችም የተወሰኑ ተማሪዎች ተመዝግበዋል። ስለዚህ ለእናንተ ይሄኛው ወሳኝ ነገር ይሆናል ብዬ አሁን እኔ እኛ ብር ላይ ፎከስ እያደረግን አይደለም። ብር ላይ ፎከስ ለማድረግ ፈልጌ አይደለም። ሶ ማለትም ብር ኦርየንትድ ሆኜ አይደለም እነዚህ ጥያቄዎችን የማዘጋጅላቸው። ነገር ግን ብዙ ነገር ስለሚያስፈልግ ከግቢ ጥያቄዎች ብቻ አይደለም ኢንተረንስ ጥያቄዎች ወደፊት አሁን በቅርቡ መስራት ልንጀምር ነው። እና ታችኛውም ክላስ በተለይ አሁን ላይ ግንቦት ላይ በቅርቡ ስለሆነ ፈተናችሁ እናንተ ላይ ፎከስ አድርግ ነው። ሰሞኑን በዚህ ሰሞኑን እየሰራን ያለ ነው፣ ጥያቄዎች ማለት ነው። እዛ ላይ የምታገኙ ታጫጭር አሪፍ አሪፍ ኖቶች ታገኛላችሁ። አሁን ላይ ሰዓት ስለሌላችሁ መጽሐፎቹ ብዙ የማንበብ እንትን ላይ ኖራችሁ ይችላል፣ ሰዓቱ ላይ ኖራችሁ ይችላል ሶስት አትጨናነቁ። እነዚያን ጥያቄዎች እያያችሁ ኖቶችን እያነበባችሁ አሪፍ ውጤት እንደምትሰሩ ባለ ሙሉ ተስፋ ነኝ። ስለዚህ እርግጠኛ ሆኜ የምነግራችሁ ነገር ያ ነገር ለእናንተ ክሪቲካል ወሳኛል። ቴሌግራሙ እናንተ መጥታችሁ ተቀላቀሉ አትቀላቀሉ ለእኔ ያን ያክል እንትን ማተር የሚያደርግ ነገር አይደለም። ቢኮዝ ነገር ያቻለው መጀመሪያም ላይ እናንተ ለመጥቀም ነው እዚህ ጋር የመጣሁት። ሰብስክራይብ አድርጉ ምናምን አድርጉ ስላችሁ አሁን ላይ እኔ ዩቲዩብ ላይ ብር እያገኘሁበት ነው ማለቴ አይደለም ተማሪዎች ጋር እንዲዳረስ እፈልጋለሁ ብዙ ተማሪዎች የነዛን ጥያቄዎች እንዲያገኙ እፈልጋለሁ። ስለዚህ አሪፍ አሪፍ እየተመካከርን ጥያቄዎች ካላችሁ እዛ ግሩፕ ላይ እየጠየቃችሁ ለምሳሌ አንዳንዶች ሊኖሩ ይችላሉ። ዝም ብሎ ማንኛውም ጥያቄ አምጥቼ አይደለም የማሰራችው፣ አሪፍ አሪፍ ጥያቄዎች ነው የማመጣላችሁ እዛ ላይ በተለይ ደግሞ ዘጠኝና አስረኛ ክፍል ከዚህ በፊት የወጡት ይጠቅማቸዋል። ኖቶችም አሪፍ አሪፍ ኖቶች ነው እዛ ጋር ማስቀምጠላችሁ፣ ሾርት ኖቶች ማለት ነው ከሁሉም ክላስ የተወጣጣ ጥያቄ ከሁሉም ክላስ የተወጣጡ ሾርት ኖቶች ሶ ያ ነገር በጣም ይጠቅማቸዋል። ለእናንተ ወሳኝ ነው ከዚህ በኋላ ብዙም ሰዓት ስለሌላችሁ። ሶ ግን አንድ ነገር ምነግራችሁ ነገር ምናልባት ሀምሳ ብሩ አናገኝ የምትሉ ተማሪዎች ካላችሁ አውሩኝ ትመዘገባላችሁ። ግን ያኔ መዋሸት ምናምን አይቻልም። ማለትም እኔን ዋሽታችሁኝ አምሳ ብር የለንም ምናምን ብትሉኝ ያ አምሳ ብር አይኖራችሁ ማለት በጣም ከባድ። እኔ አሁን ብር ኦሪየንተድ ቢሆን ከመቶ አምሳ ብር በላይ ሊያስከፍላችሁ ይችል ነበር። ያ ነገር መቶ ሀምሳ ብር ሁለት መቶ ብር ፍሬሽ ማኖችን እያስተማርኩኝ ነው። በዛ ላይ ደግሞ ብዙ ነገሮች አሉ። ስለዚህ ያን ያን ስትረግል ወይም ደግሞ ያንን ነገር ሙሉ ትኩረት አድርጌ ነው ለእናንተ ለመስራት ያሰብኩት። ስለዚህ ለእናንተ ሀልፕ ፉል ይሆናል ብዬ ነው የማስበው። በተለይ አሁን ላይ እንደዚህ በፊቱ በዘር ማለፍ የለም። አማራ ክልል ላይ እንደዚህ ያሳለፈው ኦሮሚያ ክልል ላይ ያሳለፈው የለም። ከፌዴራል እስከ ተዘጋጀ ድረስ በቃ ፍትሃዊ ነው። ስለዚህ ፍትሃዊ የሆነ ነገር እንጠብቃለን ማለት ነው ስለዚህ ቴሌግራም ላይ እንዴት እናገኛለን መጨረሻ ላይ ያስቀመጨለት ማለት ከዚህ ፒፒቲ በኋላ ያነክ ክል ይጎዳቸዋል የሚል እምነት የለኝ ምናልባት መክፈል ማትችሉ ተማሪዎች ልታናገሩኝ በውስጥ ታናገሩኝ አላችሁ እንድትቀላቀሉ እናደርጋለን መክፈል ማትችሉ ተማሪዎች ብቻ ያው አንዳንድ ተማሪዎች ግቢ ላይ ሁኔታውን ስለማውቀው ማለት ነው ሲቹዌሽን ምናልባት ከመቶ ፐርሰንት በጣም አንድ ፐርሰንት ምናምን ሊኖር ይችላል እንደዚህ አይነት ተማሪ ማለት ነው ሶ እናንተ መመዝገብ እየፈለጋችሁ ወደ ኋላ ማለት የለባችሁ። ሌስ ጎን ጀምር። ስለዚህ አሁን የተወሰኑ ጥያቄዎች ናቸው፣ ሀያ ምናምን ጥያቄዎች ናቸው። እነዚህ ጥያቄዎች እንሰራለን ከቻፕተር ቱ። አሁን እዚህ ላይ ያለው ወደ አምሳ ጥያቄዎች ናቸው፣ ግን የተወሰኑ ከሀያ በኋላ ያሉት የምታገኙት ቴሌግራም ግሩፕ ላይ ቪዲዮንም ከዚህ በኋላ አብዛኛው ቪዲዮዎች የምታገኙት እዛ ላይ ነው። እንግሊዘኛ በተለይ ቴንሶች ላይ፣ ግራመር ላይ ፎከስ ማድረግ ያለባቸው በዙ እያየን እንሄዳለን። ነው ኩሽን ነምበር ዋን፣ ሶ ቾይዝ ናቸው ሁሉም ቱሪስት ለሆነ ፈተናዎች የሚዘጋጀ ዋት ታይፕ ኦፍ ጂኦሎጂካል ፎርሜሽን ኢዝ ኢትዮጵያ ሃይላንድ? ማውንቴን ሬንጅ፣ ፕላቶስ፣ ቫሊ፣ ዴዘርት። ሶ የትኛው ጂኦሎጂካል ፎርሜሽን ነው ኢትዮጵያን ሃይላንድ ብዙ ጊዜ የሚያጠቃል ነው ዩኖ፣ ታውቃላችሁ ከዘጠነኛ ክፍል ጀምረን እየተማር ነው የመጣን ነገር ነው። ስለዚህ ዩሲ እያላችሁ ያለው ሃይላንድ ኤሪያ ነው ሶ እናንተ ሃይላንድ ኤሪያ ላይ የሚገኘው ማውንቴኖች ናቸው ብላችሁ ያንን ማውንቴን ለመሙላት እንዳትቸኩሉ፣ ፎከስ ማድረግ ያለባችሁ ማለት ነው። ለምን መሰላችሁ? በቮልካኒክ አማካኝነት ኢትዮጵያ ሜል የሃይላንድ ኤሪያ ሆኖች ካራክተራይዝ የሚሆኑት በፕላቶ ነው። ሜንዛት ትላልቅ የሆኑ ተራራማ የሚመስሉ ነገር ግን እነዛ ኦቨር ኦል ካራክተሪስቲክሳቸው ምን የሆነ ፕላቶ ነው። ስለዚህ እናንተ ማውንቴን ነው ብላችሁ ሀይላንድ ስላላቸው ማውንቴን ሬንጅ ነው ብላችሁ ብቻ እንዳትመሉ ነው። ኢትዮጵያን ሀይላንድ አር ካራክተራይዝድ ባይ ሀይ ፕላቶይን ማውንቴን ሬንጅ ኖ። ዋት ሪቨር ዘ ሎንገስት ኢን ኢትዮጵያ? ሶ እነዚህን በሙሉ የያዟቸው ካራክተሪስቲክስ ኦፍ ኢትዮጵያን ሪቨር በሙሉ የያዟቸው ፈተና ላይ ብዙ ጊዜ ስለሚወጡ ማለት ነው ዚጋ። ለምሳሌ አዋሽ ስትባሉ ምን አይነት ካራክተሪስቲክስ አለ? ኦሞ ባሮ፣ ምን አይነት ሶ፣ ዩኒክ የሆኑ ካራክተሪስቲክሶች አለ። እነዚህን ደግሞ በደንብ እናየው፣ ቴሌግራም ላይ እነዚህ ኖቶች ላይ በደንብ አስቀምጠላቸዋለሁ። ሶ ዘ ሎንገስት ሪቨር ኢትዮጵያ ዩኖ ዛት ብሉናይል ሪቨር። ብሉናይል ሪቨር ደግሞ ሃይድሮ ኤሌክትሪክ ፓወር ላይ ክሩሽያል ትልቅ የሆነ ሚና ያለው ነው። ትልቅ የሆነ ሚና ያለው ነው፣ ሮል ያለው ነው እንደ ኢትዮጵያን ሪቨር ማለት ነው። ሶ ብሉናይል ሪቨር ማለት ነው። ዋት ክላይሜት ፕሪዶሚናንት ኢን ኢትዮጵያን ሃይላንድስ? ትሮፒካል ኢትዮጵያን ሃይላንድ ኤሪያ ሞስትሊ፣ የትኛው ክላይሜት አሁን ትሮፒካል ስትባሉ የትኛው ኤሪያ እንደሆነ መለየት አለባችሁ። አሪ ስትባሉ የትኛው ኤሪያ እንደሆነ አሪድ ኤሪያ፣ ምን ዓይነት ካራክተሪስቲክስ አለው? ዴዘርትስ ምን ዓይነት ካራክተሪስቲክስ አለው? ኑ ታውቃላችሁ፣ ቴምፕሬት ነው እዛ ቴምፕሬት ላይ በተለይ ከነዚህ ምቹ የሚባለው ቴምፕሬት ዞን ነው። ብዙ ቬጂቴሽኖች ያሉ ዳይቨርስ የሆነ ኤር ኮንዲሽን፣ በተለይ ያን አመት ላይ ስፕሪንግ አውቶ ምናምን የምንላቸው አመምንላቸው ሲዝናል ቼንጅ የሚኖር ቴምፕሬት ዞን ላይ ነው። ለእንስሳቶች ተስማሚ፣ ለእጽዋቶች ተስማሚ ብዙ ይሄ ምንድነው ባዮዳይቨርሲቲ የምንለው ነገር ከነዚህ ሁሉ ምቹ የትኛው ቴምፕሬት ዞን ነው ስለዚህ አወር አንሰር ዊል ቢ ቴምፕሬት ማለት ነው። አሁን እኔ ሰዓት መግደል ይሆናል ብዙ እዚህ ጋር ቆሜ እያንዳንዱ ማብራሪያት ያን ያክል ላይ ያስፈልግ ይችላል። ቴሪሪፍ ማብራሪያ ጋር አስቀምጥላቸዋለሁ። ቴምፕሬት ዞን ነው። ዛሄ ዛሄ ኢንሊቬሽን ሊቱ ያ ሀይ ኢንሊቬሽን መኖሩ ኖዛት ያ ሀይ ኢንሊቬሽን መኖሩ ቴምፕሬት ክላይሜት እንዲኖር አድርጎታል። በዛውም ደግሞ ከነዛኛው በተለኛው በጣም ቀዝቃዛኛው ክላይሜት

ስ አፍሪካ ሪፍ ቫሊ ዳይቨርጀንት ባውንደሪ ዌይር ቴክቶኒክ ፕሌት አር ፖሊንግ አፖርት ኦልሶ ሪፈርስ ቱ ታይፕስ ኦፍ ቴክቶኒክ ፕሌት ዳይቨርጀንት ምን ላይ ነው? ታይፕስ ኦፍ ቴክቶኒክ ፕሌት ነው ባውንደሪ ነው ቱ ቴክቶኒክ ፕሌት ሙቭ አዌይ ፍሮም ኢቻዘር። እነዚያ ሁለት ፕሌቶች ሙቭ አዌይ ሰፓሬት ይሆናሉ። ማለትም ያንን ነገር ይፈጥሩታል። ምናልባት ግራፍ ላይ ፒክቸር ላይ ያያችሁት ከሆነ ግልጽ ይሆንላቸዋል። ሙቭ አዌይ ኢቻዘር ዘኪ ካራክተር ኢንፎርሜሽን ኒው ፕሮችተስ ሶ ይሄኛው ምን ይፈጠራል? ይሄኛው በሚፈጠርበት ጊዜ ኢቻዘር ወይም ደግሞ ሙቭ አዌይ ሰፓሬት በሚሆንበት ጊዜ ጀስ ምንድን ነው ይሄ ለሁለት በሚከፈልበት ጊዜ ምን ይፈጠራል? ኒው ክረስት ይፈጠራል። ነገር ግን አዘፕሬስ ሰፓሬት ማግማሬት ፍሮም ቢሎ ኦል ሰርፌስ ሶ ይሄኛው በሚፈጠርበት ሰዓት ያኔ ደግሞ ማግማ ራይዝ ያደርጋል ከታች ማለት ነው ከአሉ

ዋተር ታወር ኦፍ ኢስት አፍሪካ የምትባለው ኢትዮጵያ ብዙ ውሃ ስላላት ነው። ዩ ነው ዋተር ታወር ኦፍ ኢስት አፍሪካ የምትባለው። ስለዚህ ሃይድሮ ፓወር ነው ኢትዮጵያ ሃዝ ሜኒ ሪቨርስ ብዙ ሪቨሮች አሏት። ሶ ቢካውዝ ኦፍ ዛት ሪቨር ኢትዮጵያ ሃዝ ይህ ምንድን ነው የሚባለው ሃይድሮ ፓወር ማለት ነው። ትልቅ የሆነ ሃይድሮ ፓወር አለን። እነዚህ ኦይል ኮል፣ ምናምን ናራል ጋስ ምንም እንደው ፐርሰንት ላይ ቢገው በጣም ትንሽ ሚና ሊኖራቸው ይችላል። ሃይድሮካቫተር አንጻር ማለት ነው፣ ከሃይድሮ ፓወር ዋይንታ ስለዚህ ኢትዮጵያ ቢኮዝ ኦፍ ሪቨር ወይም ቫስት ይሁን ወይም ደግሞ ብዙ የሆነ ሪቨር ስላለን ሜንሊ ኤነርጂዋ ዲፔንድ የሚሆነው በዚህ በሃይድሮ ፓወር ያላት ኤነርጂ የሚወሰነው በዚህ በሃይድሮ ፓወሩ ነው። ትልቅ አስተዋጽኦ እያደረገም ያለው ለሀገራችን ዚስ ዋን ፎር ኤነርጂ ሃይድሮ ፓወር ኢትዮጵያ

እንደዚሁም ድርቅ እንዲፈጠር ያደረገው ቻን ዲዘርቲፊኬሽን፣ ምክንያቱም አግሪካልቸር ላይ ትልቅ የሆነ ኔጋቲቭ ኢምፓክት አለው። የኖ ተቀላቸው ቦረና ላይ ምን እንደተፈቀጠረ በቅርብ ሰዓት እንደ ወደ ጎንደር አካባቢ ደግሞ ምን እንደተፈጠረ፣ አሁን ላይ ምን እንደሚፈጠር እያያችሁ ነው። ለትልቅ ረሃብ ሶ ለኑሮ በጣም አዳቃች እየሆነባቸው ነው፣ ቢኮዝ ኦፍ ዲዘርቲፊኬሽን ማለት ነው። ዋት ኢዝ ዘ ዋት ኢዝ ዘ ፕሪዶሚናንት ቬጅቴሽን ታይፕስ ኦፍ ሎውላንድ ኤሪያ ኦፍ ኢትዮጵያ

ድራይ ኮንዲሽን ያንን ኤሪያ ሰፖርት አድርጋ፣ ምንድነው ይሄ ሞዲፊኬሽን ምናምን የሚባለው ነገር የሚመጡ ነገራቶች በሙሉ ቻሌንጅ አድርጉ። ሜንሊ ፕሪዶሚናንት ቪጂቴሽን ኢንሎላንድ ኤሪያ ግራስላንድ ነው። ቀላል ነው፣ የምታውቋቸው ነገራቶች ናቸው። እስካሁን ከባድ ጥያቄ አላየንም። ሁሉም ቀላል ጥያቄ ነው። ዊች ሚነራል ሶርስ አባነት ኢትዮጵያ፣ ጎልድ፣ ዳይመንድ፣ ሲልቨር፣ ኮል ዋንስ ሶ አሁን ጎልድ ነው ስላችሁ፣ ጎልድ መቻዬ ነው እንዳትሉኝ። ሰው ጎልድ ነው ኢትዮጵያ ትልቅ የሆነ ሪሶርሷ ማለት ነው። ታውቃላችሁ በቅርቡ ወደ አስራ አራት ምናምን ሰዎች ናቸው ይህንን ወርቅን ፍለጋ ገብቶ የገቡበት የታጡት። ኢቨን ስንት ልፋት ተደረገ፣ መኪናዎች በመኪና ቁፋሮ ተደረገ፣ እነዛ ሰዎች ፍለጋ ስቲል የገቡበት አልታወቀም። ማዕድንን እነዚህ ወርቅ እያወጡ ማለት ነው። ስለዚህ ለሀገራችን ኢኮኖሚካሊ ትልቅ የሆነ ኢንፍሉዌንስ ወይም ደግሞ ተጽዕኖ መፍጠር የሚችለው ጎልድ፣ ዳይመንድ፣ ሲልቨር፣ ኮል ሊኖር ይችላል። ነገር ግን ዛት ማች አይደለም። ከጎልድ አንፃር ያን አክል ኢኮኖሚካሊ ተጽዕኖ መፍጠር አይችልም። ኢትዮጵያ ሲግኒፊካ ጎልድ ሪዘርቭስ ኮንትሪቢዩቲንግ ኢኮኖሚ ትልቅ የሆነ አስተዋጽኦ ያደርጋል። ነገር ግን ወርቁ የት ነው? ለምን ተወደደ? ምን እንዳትለን ዋት ፌኖሜና ኮዘ ሲዝናል ሬይንፎል ኢን ኢትዮጵያ? ኢኮኖሚካሊ ነው ያንን ወደ ውጭ በመላክ ሊሆን ይችላል። ኢትዮጵያ ሙሉ ለሙሉ ያንን ምርት ኢትዮጵያ ላይ እንጠቀመዋለን ማለት አይደለም። አብዛኛው በጣም ብዙ ወደኮንትሮባንድ በጫው ወደ ውጭ ኤክስፖርት ይደረጋል። ዋት ፌኖሜና ኮዘ ሲዝናል ሬይንፎል ኢን ኢትዮጵያ ሞንሱን

እንዲኖረው ያደርጋል ወይም ደግሞ የሲዝናል ሬን ፊል እንዲፈጠር ያደርጋል ማለት ነው። እነዚህ ግን አይደለም ሞንሱን ለምሳሌ ዋይ ሞንሱን አፌክ ሳማሪዚያ ኢን አፍሪካ የተወሰኑ ኢትዮጵያ ፓርቶች ነው አፌክ የሚያደርገው ብዛ አርኖት ፕራይማሪ ድራይቨር ሬን ፊል ኢትዮጵያ የኢትዮጵያ ዋነኛው ተጽዕኖ ፈጣሪ ነው። ሬን ፊል እንዲከሰት ወይም ደግሞ ሲዝናል ሬን ፊል እንዲፈጠር ተጽዕኖ ፈጣሪ ነው ማለት አንችልም። ይህንን ደግሞ

ለቤተሰቦቹ ይቀልባል። የሆነ ትንሽ ትንሽዬ ነገር ሊሸጥ ይችላል። ኢንቴንሲቭሊ አይደለም፣ ወይም ደግሞ ኤክስቴንሲቭሊ አይደለም፣ ወይም ደግሞ ኖማዲክ አይደለም፣ ሰብስታንስ ነው። ምን ማለት ነው? ሰብስታን ፋርመር ታካ ግሮ ክሮፕስ ፎር ዜሮ ኦን ኮንሰምስ ለራሳቸው ብቻ። ብዙ ጊዜ ኤክስቴንሲቭ ወይ ኢንቴንሲቭ ማምረት ቢቻል ኖሮ ለብዙ ሀገራቶች ለኤክስፖርት በዚህ ብቻ ሀገራችን ተበለጸግ ነበር። ቫስት የሆነ ብዙ የሆነ መሪ ሰፋፊ መሬት አላት። ብዙ የሆነ ለእርሻ ምቹ የሆነ መሬት አላት። ነገር ግን ያ ነገር ቴክኖሎጂካሊ አለማዳበሩ፣ በሰፊው አለማረስ፣ በሰፊው ምርትን አለማምረት ከውጭ ሀገራቶች ኢቨን ከውጭ ብዙም አሁን ለሴ እንደ ኤክስፖርት እናደርጋለን ቢባልም እንኳን ብዙ ምርቶች ከውጭ ወደ ኢትዮጵያ ይገባሉ። ለምን ይመስላችኋል? መሬቱ ስለሌለን አይደለም። ያ ምርት ምናመርተው ምርት ቴክኖሎጂካሊ ኖሌጅ ወይም ደግሞ በእውቀት የተመሰረተ በቴክኖሎጂ እየተመሰረተ ባለመሆኑ ነው። ስለዚህ ሰውየው ያርሳል፣ ለራሱ ኮንሰፕሽን ለቤተሰቦቹ ይቀልባል። ከዛ በኋላ ቢቀረው በጣም ትንሽዬ ነው። ስለዚህ ሜሊ ቤተሰቡን የሚያተርፍበት ነገር ነው፣ ሰውየው አርሶ የሚመግበው ማለት ነው እንጂ በሰፊው አስቦ አርቆ ሽጦ የሆነ ነገር ኢንቨስት አድርጎ ምናምን ነገር በዛ መሰረት አይደለም። ብዙ ጊዜ ላታውቁት ይችላል፣ ናቸው ከተማ ልጆች። ገጠር ልጆች የምታውቁት ነገር ነው፣ እናት አባታቸው ያርሳሉ። ያን ነገር ቢሸጡት እራሱ ገንዘብ የሚያውሉት ለቤተሰብ ግብአት ለመግዛት ነው እንጂ ተርፋቸው የሆነ ነገር ለማድረግ አይደለም። ስለዚህ ኮንሰምፕሽን ኢዝ ኦልሶ ፋርሚንግ ሲስተም ዌር ዘ ፋርመርስ ግሮው ፉድ ፕራይማሪ ሚት ኒድ ዘ የራሳቸውን ፍላጎት ለማሟላት ፕራይማሪ ሚት ዘ ኒድስ ኦፍ ዘር ኦን ፋሚሊ የራሳቸውን ቤተሰብ ፍላጎቶች ለማሟላት ያርሳሉ ያመርታሉ እንጂ ከዛ ባውንደሪ አልፈው አይደለም የሚያስቡት ወይም ደግሞ የሚያመርቱትም ከዛ የተረፈ አይደለም ነው። ዜሮ ኦን ፋሚሊ ሲራዘር ዛ ዩ ሲ ሴልስ ዘ ማርኬት ገቢያ አውጥተው ሸጠው ምናምን ምናምን ነገር አይደለም። ምን አልባት ሊሸጡ ይችላሉ። ያን የሸጡ ምርት ግን አስባችሁታል? ለቴክኖሎጂ ሊያውሉት ለሆነ ነገር ሊያውሉት አይደለም። ቤተሰባቸው ለመቀለብ የተለያዩ አይተሞች ለመግዛት ይሆን ይችላል እንጂ ያናክል ብዛት ማሽ አይደለም ነው። ሲ ካራክተሪስቲክሶቹ ነበር እዚህ ጋር ለመጣሁላችሁ። በዛ ቴሌግራም ላይ አለላችሁ። ዊች ክላይሜት ሪጅን ከቨር ሞስት አፍሪካ? ኢትዮጵያ የከቨር የሚያደርገው ሞስት አፍሪካን ክላይሜት የተኛው? ትሮፒካል ቤት ነው? ዴዘርት ነው? ሜዲትራንያን ነው? ቴምፕሬት ነው? ዴዘርት ነው። ቢኖት ሰሃራን ዴዘርት ዶሚናንት ኖርዝ አፍሪካ። ከታች ከሶሻል ስምንት ክፍል ጀምራችሁ የምታውቁት ነገር ነው። ዋይ ሲግኒፊካንት ፋክተር ኮንትሪቢውቲንግ ቱ ዲፎርስቴሽን? ኡርባናይዜሽን፣ ማይኒንግ፣ አግሪካልቸር፣ ቱሪዝም የዲፎሬስቴሽን በዋናነት አስተዋጽኦ የሚያደርገው አግሪካልቸር ቢኮዝ ኦፍ አግሪካልቸር ብዙ ደኖች ይጨፈጨፋሉ፣ ብዙ ነገራቶች እንዲጠፉ ይደረጋል። ቢኮዝ ኦፍ አግሪካልቸር መሬቱን አስፍቼ ይሄን ከማድረግ ይሄን የሚያንጠው ይሄ አሁን እኮ በቴክኖሎጂ የዳበረ ምናም ቢሆን እኮ ያናክል ኔጋቲቭ ኢምፓክት አይኖረው እንደኛ ለሀገር ይተርፋል ኤክስፖርት ማድረግ እንችላለን። ነገር ግን ይጨፈጨፋሉ ያናክል ምት ለማናመርተው ነገር ማለት ነው። ስለዚህ አግሪካልቸር ዲፎሬስቴሽን ላይ

ሞስት ሶ ሜንሊ ሲሌቭሎች ቢኮዝ ክላይሜት ቼንጅ ሲያደርግ ለምሳሌ ምን ሊፈጠር ይችላል? ለክላይሜት ቼንጅ ራይዚንግ ሲሌቭሎች በጣም ራይዝ እንዲጨምር ያደርጋል። አፌክት ይሄኛው ደግሞ ኮስታል ኮሚቲን አፌክት ያደርጋል። ነገር ግን እንዴት ነው? ዱ ቱ ሜልቲንግ አይሶቹ በመቅለጥ ሊሆን ይችላል። ግላሽየር የምንላቸው እነዚህ ግግር በረዶ በረዶዎች በመቅለጥ አማካኝነት ሲሌቭሉ እንዲጨምር ምክንያት ይሆናል። ራይዝ እንዲያደርግ ያደርጋል ነው

ሬንፎረስት ማለት ነው። ሬንፎረስት ሶዝ እቺ ጋር ብዙ የሆኑ ላይፎች አሉ እንስሳቶች አሉ። ብዙ የሆኑ ጽዋቶች አሉ። በጣም ዳይቨርስ የሆኑ ጽዋቶች አሉ እዛ ላይ ሬንፎረስት ላይ ማለት ነው። ብዙ የሆኑ ዳይቨርስ የሆኑ አኒማሎች እዛ ላይ ታገኛላችሁ። ሶ ሜይንሊ ካራክተራይዝ ባዮዳይቨርሲቲ ኢን ኢትዮጵያ ኖት ሳቫና ኖት ዴዘርት ኖት ሬንፎረስት ነው። ይሄን ታውቃላችሁ። ሪች ባዮዳይቨርሲቲ በጣም ብዙ ሶ ይሄኛው ስ ኮሚንት ላይ ታስቀመጥሉኝ ያላችሁ ይሄኛው መስል ዋይ ፐርፖርስ ኦፍ ግሬት ግሪን ኦል ኢኒሲቲቭ ኢን አፍሪካ አረባን ዴቨሎፕመንት ፎር ኮንዘርቬሽን ኮምባት ዲዘርቲፊኬሽን ቢል ሮድ ሶ ይሄኛው ኮሚንት ላይ አስቀምጡልኝ። ይሄኛው መስል ካነበባችሁ መመለስ ትችላላችሁ። ሶ አሁን ቴሌግራም ላይ እንዴት ነው የምታገኙ? ዳይሬክትሊ በዚህ ቴሌግራም ነው የምታወሩኝ። ቴሌግራም ላይ አት ክሊር ስፔስ አታረጉ መቶ አርባ ወይም ደግሞ 0079 ደውላችሁ አይደለም ይሄኛውም ቴሌግራም ላይ ነው የምታገኝው። ይሄኛውም ቴሌግራም ላይ ይሄም ቴሌግራም ላይ ነው። ሶ አትሪሚዲያል 120 150 ብር ይከብዳችኋል ብዬ ብዙ ነገሮች ለማድረግ ነው እንዳልኳችሁ። ሶ ያና ክልም ይከብዳችሁ ነገር አይደለም ብዙ ጥያቄዎች ታደርገኛላችሁ፣ ብዙ ኖቶች ታገኛላችሁ። ብር ኦሪየንተድ ቢሆን መቶ ብር 150 ብር መጠየቅ ይቻል ነበር። ሶ ናቹራሎች መቶ ብር ነው ለእናንተ ሀምሳ ብር ብቻ ነው። የሚከብደው ተማሪ ካለ እንዳልኳችሁ በውስጥ ያውራኝ፣ በዚህ ቴሌግራም ውስጥ ገብቶ ያውራኝ። እኔ የተወሰኑ ተማሪዎች ተቀላቅሏል። ሰው እናንተ እንዳይሰልቻችሁ ብዙ ነገራቶች ከተለቀቁ በኋላ ብትቀላቀሉ ብዙ ነገራቶች ታጣላችሁ፣ ብዙ ነገራቶች ሊደራረቡባችሁ ይችላል። ሰው አሁኑኑ ጆይን አድርጉ። እዛ ላይ በውስጥ ደግሞ የምፈልጉት ነገር መጠየቅ ትችላላችሁ፣ ቴሌግራም ላይ ማለት ነው እነዚህ ነገራቶች ብዙ ነገራቶች መጠየቅ ትችላላችሁ። ብዙ ጥያቄዎች ታገኛላችሁ። አሪፍ አሪፍ ጥያቄዎች እንደምትገኙ አትጠራጠሩ። ሶ አሪፍ ያልኳችሁ ማትሪክም እዛ ላይ ነው ቴሌግራም ላይ ነው መለቀላችሁ። ሁላችሁንም ወዳችኋለሁ። ጉድ ባይ ይመቻችሁ።